ተደናግጦ ነበረ መጨረሻ ላይ እንግዲህ ከትሁት ጋር ወደ አኬምቤ ከወሰዷት በኋላ ነፍሷ ተመልሷል ማለት ነው። ካሌብም ሁሉ ነገር ስለሰለቸውና ባክሽን በቃኝ ፍችኛ አልፈልግም ቢላትም እሷ ግን የምፈልገውን ነገር ካላገኘው በስተቀር ከዚህ ቤት አልወጣም በሚል ሀሳብ ሕይወቷን አታ ነበረ። ለማንኛውም መትርፏታል እሱንም ከእስር ቤትና ሌላ ችግር ውስጥ ከመግባት አድኖታል ማለት ነው። አባትየውም ካሌብን ባክ ነገሮችን በትኩረት አድርጋቸው በስህተት በስሜት ሀገሪቱ ብቻ አትንዳ ቢለውም ደጋግሞ ቢመክረውም ከዚህ በፊት ያበላሸበትና ነገሮችን ሁሉ ያበላሸው ሳይበቃው ዛሬ ደግሞ ይባስ ብሎ ቲናን ጉሮሯን ካንቃት በኋላ እስከ ወዲያኛው ሊያሰናብታት እንደሆነ ለአባትየው ሲነግረውም አባትየው ከመቼውም በላይ ተቀይሞትና ፍጹም ተቆጥቶት ነበረም። ምክንያቱም አሁን ላይ አባትየው በካሌብ በጣም ስለተናደደበት ቤቱም በጣም ስላስጠላውም እያመሸና በጊዜም አይገባም፣ የት እንደሚውልም ስልክም ሲደወልለት በፍጹም አያነሳም። ለምን ታመሻለህ ምንድነው ችግሩ? ብለው ቢጠይቁትም ባካችሁ በቃኝ ቼን፣ መኖር ፈልጋለሁ በቤት ውስጥ ሰላምና ሰላም ስላጣውኝ፣ ያመጣሃቸውን ኮተት ሰብስበ ይዘልኝ ውጣ። ካሌብ ግን እነ ቲናቲና ና ዳኒን ማስወጣት ስላቃተው፣ አባትየው ቤቱም ስላስጠላው፣ አሁን ላይ እያመሸና እየጠጣ ነው እየገባ ያለውም። ካሌብን የአባቱ ውጪ ማምሸትና እንዲጠጥቶ መምጣት ቢያሳስበውም፣ ቲናንም ባክሽን ውጭልኝ ቢላት፣ እሷ ግን የእኔ ፍቅር የኔ ውድ ምን ይቅርታ አድርግልኝ እያለች ብታባብለውም፣ እሱ ግን የመጨረሻ ደረጃ ላይ ስለደረ ዛሬም ቢሆን እባክሽን ውጭልኝ ብሎ እየለመናትና እየተማጸናት ነው ያለው። ቲና ለአባትየውና ለካሌብ የሆነ ነገር እያቀደችላቸው እንደሆነ ደጋግማ ብትናገርም ቅዷን በፊት ላይ ባትናገርም፣ ዛሬ ግን እቅዷ ምን እንደሆነ በጨረፍታም ቢሆን ያየነው ነው። ምክንያቱም የሆነ ሰው አግኝታ ለሰው ብግብር ከፍላ አባትየውን ልታሳግተውና ወይም ደግሞ ታስገድለው ያሰበች ነው የሚመስለው። ካሌብ ከዚህ በፊት የሰጣት ብር ስላለ በሱ ተጠቅማ አባትየው ለሌላ ሰዎች ለድርዮች ከፍላ ልታሳግደውና አድራሻውንና ፎቶን ከሰጠቻቸው በኋላ ምንም እንዳልተፈጠረ ሆና ወደ ቤቷ ተመልሳለች ማለት ነው። ዳኒም ቲና ከጀርባዋ የሆነ ነገር እያደረገች እንደሆነ ቢሰማውም እሱ ግን ደጋግሞ ቢጠይቃትም ምንም ነገር እያደረግኩኝ አይደለም ብላ ተደብቃ እየወጣች እሷ ግን በድብቅም አባትየውን የሆነ ሰው እንዲያግትላትና ወይም ደግሞ እንዲገልላት እየተስማማች ነበረ ማለት ዳኒም የሌላ ሰው ስልኩ ቁጥር ስልኳ ላይ እንዳየ ሲነግራት እሷ ግን ምንም ነገር አላደረግኩም ለምንድነው የሰው ስልክ የምታየው? ብላ ብትቆጣውም ሃሳብሽን ንገሪኝ ብሎ ቢጨቀጭቃትም በፍጹም ግን ልትነግረው አልቻለችም። ምክንያቱም ልትነግረው ብታስብ ራሱ ያለጁ ለማንም ከኔና ካንቺ በስተቀር ይሄ ነገር ሌላ ሰው ጋር ከደረሰ በሕይወትሽ ላይ ፍረጅ ብሎ ስላስፈራራት ለማንም ላለመናገር መናገር ቃል ስለገባች ብልዳኒ ቢጠይቃትና ቢወተውታትም መቼም ልትነግረው አትችልም ማለት ነው። ምክንያቱም ይሄ ሶስተኛ ወገን ሌላ ሰው እንዳይሰማ ከሰማ አንቺ ላይ ችግር ይደርስብሻል ስላላት ዳኔ ደግሞ በሆነ ምክንያት ሚስጥሯን ካወጣባትና ወይ ደግሞ ሲምቦጃቦጅ የሆነ ነገር ከተፈጠረ እሷ ላይ ሌላ ችግር ስለሚፈጠር አሁን ላይ ሚስጥሩን ለማንም ሳትናገር ለብቻዋ እያደረገች ነው። ትራሱን እንደተኛ ሰው አስተካክላ እኩለ ሌሊት በጨለማ እየወጣ ሌላ ሰው እንደምታገኝና ወይ ደግሞ ከጀርባዋ የሆነ ነገር እያደረገች እንደሆነ የሆነ ዳኒ መጀመሪያም ጠርጥሮ ቢሆንም አሁን ላይ ግን እርግጠኛ ነው። ግን እየሰራች ያለችውን እና እያደረገች ያለችውን ነገር በግልጽ ልትነግረው ባትችልም የሆነ ነገር እንደደበቀችው ግን በግልጽ ታውቆታል። እሷንም መደባበቅ ከጀመርን በጣም ጥሩ ነው፣ እኔም የራሴ ሚስጥር ሊኖረኝ ይገባል ከእንግዲህ በኋላ ብሎ ቢያስፈራራትም እሷ ግን ምንም ነገር የለም ምንም እያደረግኩኝም ምንም እያሰብኩኝም አይደለም ብላ ድርቅ ብላበታለች። ዳኒን ምንድነው? እሱ በሰው ቤት ድርቅና ቤት ሰራዊት ፈልገ ውጣ ተብለህ አይደለ ወይ? ምን አለ ብትወጣና ራስህንም ብታድን ብትሎም እሱ ግን አሁን ላይ የመውጣት አላማ እንደሌለውና ቲና ከዚህ ቤት እስካልወጣች ድረስ መቼም አልወጣም ብሏታል። እሷ ግን በቤት ውስጥ አባታቸው አባትየውንና ካሌብን ሰላም እየነሳችሁ ስለሆነ ባካችሁ፣ ብትወጣና ቤት ፈልገህ ብትወጣ የተሻለ ነገር ነው ብትሎም እሱ ግን አሁን ላይ ቤትስ እየፈለግኩኝ ነው ይበል እንጂ እስካሁን ድረስ ቤት ሲፈልግም አላየ ነው ወይ ደግሞ የመፈለግም አላማ ያለውም አይመስልም። ምክንያቱም አባትየውን ደጋግሞ እንደ ቢል ለማመጥም ግን ለምንድ ነው አባዬ የድሮውን ነገር ብታስታውስ እኮ ትንሽ ታዝንልኝ ነበረ እያለ ባያባብለው አባትየው ግን አሁን ላይ በተስፋ ስለቆረጠባቸውና ሁሉም ነገር ስላስጠላው ባካችሁ ቤት ለቃችሁልኝ ውጡ። አንተን ቤት እየፈለግክ ነው ወይ ብሎ ደጋግሞ ቢጠይቀውም አሁ እየፈለግኩኝ ነው ይበል እንጂ ዳኒ ግን ቤት እየፈለገ አይመስልንም። ካሌብ አሁን ላይ የአባትየው እያመሹ መምጣትና፣ እየጠጣ እያመሻ መምጣቱ በጣም ሳስበውም አባትየው ግን ከእንግዲህ በኋላ እያመሻው ነው የምመጣው። አይናችሁን ማየት አስጸልቶኛል። ያመጣሃቸውን ድርዮዎች ከቤቴ እስካላስወጣሃልኝ ድረስ ማምሸቴ እቀጥላለሁኝ እንዳለው ደጋግሞ እያመሸነው ነው ያለው። የአባትየው አሁን ላይ ማምሸት ምክንያቱም ለችግር እንደሚጋርደው ካሌቢያቅም ጥላቶቹ ብዙም ስለሆነ ዳኒና ቲናም ያጠቁታል ብሎ ስለሚያስብ ቢጨናነቅ ስለ አባትየው ማምሸት ቢጨናነቅም ግን አሁን ላይ ምንም እያደረገ አይደለም። ምክንያቱም ከቤት አስወጣልኝ ያኔ ነው ያኔ በጊዜ ገባለውኝ ያኔ አላመሽም፣ ቤት ውስጥ ብቻዬን መኖር ነው የምፈልገው ቢልም አባትየው፣ እነሱ ግን ሊሰሙት አልቻሉም። ስለዚህ ቤቱ ስላስጠላው አባትየው እያመሸ ነው የሚመጣው ማለት ነው። ቲና ለአባትየው ረጅም እቅድና ወይም ደግሞ መጀመሪያም ከገደልኩኝም ወይ ደግሞ ካጠፋውኝም የማጠፋው መጀመሪያ አባትየውን ነው ብላ እንደፎከረችው አሁን ላይ ለአባትየው ትልቅ ወጥመድ ና ወይም ደግሞ አሁን አባትየው ያለው ስሜት ለሷ ተንኮልና ለሷ ወጥመድ እየተጋለጠ ያለ ነው የሚመስለው። ምክንያቱም አባትየው ከመጠን በላይ እያመሸ በጊዜ ወደ ቤቱም አይገባም። ይሄ ደግሞ ለቲና በጣም ቀለቅዷ ና ለቅዷ ላቀደችው እቅድ በጣም ምቹ ነው የሚሆንላት። ምክንያቱም በግላጭ በምሽት ስለሚያገኙት እሷ ደግሞ ከሌላ ሰዎች ጋር ተገናኝታ ልታጠቀው እያሰበች ስለሆነ አሁን ላይ የሽማግሌው ውጭ ማምሸትና እያመሹና እየጠጡ መምጣቱ ለቲ ቲና ተንኮል እና ደባ ቹ እየፈጠረላት ነው ያለውም። ስለዚህ ቲና ካሌብ በሰጣት 400 ሺህ ብር ሰውየው ደግሞ 450 ሺህ ብር ትከፍ ያለች ስላላት 400 ሺህ ብሩንም እጅ በእጅ ከሰጠች በኋላ ስራዋ እንዲሰራላት ከሰውየው ጋር ከተነጋገረች በኋላ ፎቶውንም ሰጣ ሰውየውም በቃ ምንም ችግር የለውም ባልሽውን በት ባሰብሽው መንገድ ይሄድልሻል ብሎ ቃል ከገባላት በኋላ የካሌብ አባትም አገር ሰላም ብሎ እንደ ሰሞኑ እንደሚያመሸ አምሽቶ ከመጠጠ ቤት ሲወጣ ቲና የቀጠረቻቸው ግብረ አበሮቿ ከኋላው ከተገለ ለተወሰነ ጊዜ ከተከተሉት በኋላ ካሌብን አባት ከጀርባው መጥተው ጥለውታል ማለት ነው። አሁን ላይ ቲና ያቅደችው እቅድ አይደለም አባትየውን ካሌብንም የሚያሽመደምደው ነው የሚመስለው ምክንያቱም አባትየውን እሷ አሳግዳለች። ስለዚህ ስለ ነገሩ ምንም አላውቅም ብላ ስለምትደብቅም ካሌብን ደግሞ እንደፈለገ ልታዞረውና እንደፈለገ ልታደርገው እንደምትችል መገመት አይከብደንም ማለት ነው። አሁን ላይ አባትየው ስለታገተ ቲና ደግሞ ገንዘብና ሌላ ነገር ስለሆነ የምትፈልገው ካሌብን በምትፈልገው መንገድ ልታዞረውና ልታሽከረክረው ትችላለች ማለት ነው።